እስ እስ፣ ወይ ዶክተር አቢ፣ ወይ ዶክተር አቤ፣ እንደዚህ በቃ ዘና ብለው ጭራሽ ጽጌ ጋ ኮንደና መጡ፣ ኮንደና መጡ። በጣም ነው የሚያምረው ደግሞ አበባው። ዋው እስኪ፣ እንዴት ነው ሽታው? ወይኔ በዳዲ ሞት፣ ጥሎብኝ የምር ግን ማለት ነው ቤተሰብ። ቀይ አበባ ወዳለሁ። ቀይ አበባ ስወድ አትጠይቁኝ። ከአጣገባ በሆን ራሱን ያንስጀው ወስጀው ነበር ማለት ነው አሁን እነ ጽጌ ዛሬ ዘና አድርጋኛለች ማለት ነው። ቤተሰብ ዘና አድርገኛለች ማለት ነው። የመጨረሻ ዘና ነው ያደረገችኝ ማለት ነው። ኧረ ጉድ! እኔ ደግሞ ያው እንግዲህ ማለቴ ጋርዱ ተመችቶኛል፣ ተመችቶኛል። በቃ ይህን ነው ምላችሁ። አድርሱልኝ ብቻ አድርሱልኝ። ቤተሰብ እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ብዝት ስት ይበልልኝ እያልኩኝ ዛሬ እንግዲህ ዘና በሚያደርገው በጽጌና እንዲሁም ደግሞ ዶክተር አብይ መጥቻለሁ ማለት ነው። እንግዲህ ጽጌ፣ ዶክተር አብይ ልታገባ ነው። ግራ ገባት፣ ምን እንደምታደርግ፣ ምን እንደምታቀርብ፣ ምን እንደምትል ውሃ ይምጣ፣ ምግብ እንብላ፣ መጀመሪያ አንተ ስትበላለህ እያለችው ነው እንግዲህ ጋርዱን እሱም እንግዲህ እኔስ ባፉም አይመልስም መሰለኝ፣ በምልክት ነው ጋርዱ ራሱ። ለዚህ ነው የተመቸኝ ማለት ጋርዱ። ሄደች እንግዲህ ውሃ ልታመጣ። እኔ የመጨረሻ በጣም የሳኩበት ነው እኔ እዚህ ጋር ማለት ነው። ድምፅ ካካካ እያደረገች ስታመጣው ነው ገና የሳኩት ማለት ነው። ሄደ አይዙሽ አይዙሽ፣ ወይኔ ውሃ ለቀቀችበት እኮ ውሃ ለቀቀችበት። እሱም ሁለቱን አነሳው ምን ያድርግ ግራ ገባው እኮ አንዱ ባዶ፣ አንዱ አይዞሽ አይዞሽ። ያጋጥማል፣ አይዞሽ ያጋጥማል። እንግዲህ ማንም እንተና እያለሽ የተጣራሽ ሂዳለች እንግዲህ የምትለው ግራ ገብቷታል፣ ምን ማለት እንዳለባት ግራ ገብቷታል። አይዞሽ እንዲሁን የማኮንድ ሰወዳት፣ ከነቅብጠቷ ሰወዳት ማለት ነው ጽግሽ ፀግሻ ማለት ነው ጸግሻ ጽጌ የመሬ ነው። ከነ ቅብጠቱ አወዳታለሁ ማለት ነው። እንግዲህ ዛሬ እንደእንደ እንዴት እንዴት ሆኖ እንዴት ሆኖ እንደሚነጋለት አላቅም ማለት ነው ዳኒ እንዴት እንደሚነጋለት። አሁን ከዚህ ሰው አስመልጦ ይወስዳታል ወይ ያግታታል ወይ ምን ያደርጋታል የሚለው ነው ዋናው ነገር ማለት ነው። ዳኒ ምን ማድረግ እንዳለበት እንግዲህ ነገሮችን ሲያፈለስፍ ምን ሲያደርግ በየት በኩል ማጥቃት እንዳለበት ምን ማድረግ እንዳለበት እንግዲህ ሲያስብ ሲያንሰላስል ነው የሚያድረውና ምላሹን እንግዲህ ጠብቂው ጽጌ። ምላሹን ቻዩ። ሌላ ምንም አልልም። እሷ ስትሽኮረምም እኮ ደግሞ ሲያምርባት ቦጋ ላይሙት። አዎ ሽኩርምም ሽኩርምም እንደዚህ ስትሽኮረምም ማለት ነው እኔ እኮ አቀማመጡን ራሱ እዩት ማለት ነው፣ ቤተሰብ አቀማመጡን ራሱ እዩት። እዩት እንደዚህ ሲያደርግ ራሱ ጎጭ። ዶክተር አብይ ፎቶኮፒ ኮፒ። ወይኔ በላቸው፣ የደፋችው ነው እንዲሰጣት። ኧረ የተደፋውን ጠጣሱ ጠጭ። በምን ግድ የለሽነት፣ የጠማት እኮ እሷ ናት የጠማት ፅጌ ናት ማለት ነው። ውሃ በደንብ በጣም የጠማት ፅጌ ናት። ምን እንደምታደርግ ምን እንደምትጨብጥ ግራ ጭራሽ። ወይኔ በላቸው አራገበች ሁሉ ወይኔ በላቸው አራገበች እኮ ቤተሰብ፣ ግራ ገባት። በላበት ታወጣለች ምን ማድረግ እንዳለባት ግራ ገብቷታል። መያዝ ያለባት አይዞሽ አይዞሽ አይዞሽ አይዞሽ እንዴ ባል እኮ ነው እንዴ ድርበብ ብለሽ እንደዚህ ይሄኔ በቃ ንግግርሽ ብቻ አለባበስሽን ብቻ አስተካክል እንጂ ማለት ነው። ጽግሻ ሁሉም ያምርብሻል፣ ቦጋ ላይ ይሞት ሁሉም ያምርብሻል። ብቻ እንዲያው ይህችን እንዲያው እምብርት ምናምን የምታሳያትን ነገር ብቻ እንዲያው ደበቅ አድርጊያት እንጂ ማለት ነው። ሁሉም ያምርብሻል። ከዚያ ውጭ ሁሉም ነገር ማለት ነው፣ ሁሉም ነው የሚያምርብሽ። እና እንግዲህ እዚህ ጋር እንግዲህ እየመከራት ነው። ትዳር ሲባል እንግዲህ ትዳር መያዝ ሲባል ሚዲያው ላይ ብቻ ትኩረት አይደረግም። ትዳር የራሱ ቻለንጅ እንዳለው ወደ ትዳር ሲገባ ሁሉም ነገር አሁን እንደ መዝለሉ እንደማይሆን እያስረገጠ እንግዲህ ዶክተር አብይ እየነገራት ይገኛል ማለት ነው። እኔማ እኮ ማለት ነው ቦጋሌ ሙት፣ አቀማመጡ ሁሉ ቁጭ ዶክተር አብይ አቀማመጡ ሁሉ ቁጭ ዶክተር አብይን ማለት ነው። ቤተሰብ ኮፒ ፂም አለጫጨት ፂም አለጫጨት ነው የሚባለው አስተካከል፣ ማስተካከል ነው ምናምን ማለትም ፂሙን እንዴት እንዳስተካከለው ምናምን እዩ። እንግዲህ ቁጭ ብሎ አወራሩ፣ እጁን ማለት ነው የሆነ የእጁ እንቅስቃሴዎች ምናምን ኮፒ። አጣሩልኝ፣ ይህን ሰው ብቻ አጣሩልኝ። ከየት ነው ወዴት ነው ለዶክተር አብይ ምኑ ነው የሚለውን ብቻ ነገር አጣርታችሁ ንገሩኝ ማለት ነው ቤተሰብ የሚለውን ብቻ አጣርታችሁ እንድትነግሩኝ እፈልጋለሁ ማለት ነው በዚያ ላይ ደግሞ ጋርዱ ተይዟል ወይ አልተያዘም የሚለውንም በዚያው ደግሞ አጣሩልኝ ማለት ነው ቤተሰብ እንዳትረሱ እንዳትረሱ ማለት ነው በዚያው ደግሞ ሰብስክራይብ ማድረግም እንዳትረሱ እኔ ዛሬ ፅጌ የመጨረሻ ነው ዘና ያደረገ ቤተሰብ፣ የመጨረሻ ነው የሳቅኩት ማለት ነው። በቃ ውሃው ሲደፋ የለውም፣ የለውም ለቀቀችበት። አይ ፅጌሽ፣ አይዞሽ፣ አይዞሽ፣ አይዞሽ። እኔ ቀበጥ ከነቀብጣትሽ ራሱ ደስት ያለሽ ማለት ነው። እና እንግዲህ እሳቸውም ማለቴ ዶክተር አብይም ወደዚህ ስለመጡ እውነት ነው ማመስገንም አለብሽ ፅጌ፣ ሚዲያው ላይም ስለወጡ ምናምን። ኧረ ጉድ እኮ ነው። አለ ነገር አለ ፋሲል ደሞዜ ሆ ቻለው። እንግዲህ ዳኒ እኔ ሌላ ምንም አልልም። ዳኒ እንግዲህ ቻለው ቻለው፣ ምንም ማድረግ አይቻለም። በቃ ሹፌር አለ፣ ጋርድ አለ፣ ባሉ አለ። እሷን በጋርድ ነው የምትንቀሳቀሰው። ጋርድ አልቀጥርልሽም እንግዲህ ንጹሕ ፍቅር ነው የምሰጥሽ ብላል። አንተ ደግሞ ንጹሕ ፍቅር መስጠት ኳ አልቻልክም ዳኒ። ቀልድ ቀልድ እየተጫወትክ እቃ እቃ እየተጫወትክ በቃ ዛሬ ሌላ ነገ ሌላ ምናምን ቀልዱ ላይ ነህና ማድረግ ስላልቻልክ እንግዲህ አድርጌ ላሳየው መሰለኝ ብላ ነው የመጣችበት፣ ጽጌና ያው እንግዲህ በቅርቡ ሰርጋቸውን ለሰርጓ ጠርታዋለች። በእርግጥ ዳኒን ስጠራው ሰምተናል። እንግዲህ ከዚህ በፊት አንተን ማስተዋወቅ እንዴት ብዬ ነው እንዲሁ በምን ዓይኑ ያህል ቁንጫ ነገር ነህ ብላዋለች። ዳኒን እንግዲህ እንዴት ብሎ ያህል እንዴት ብሎ ይተዋወቃል። ስለዚህ ብቻ ግን የምትታይ ከሆነ ገዘርግ ጠርቻለሁ ብላ እንግዲህ ለሰርጓ ጠርተዋልች ማለት ነው። እና ዳኒ ለሰርጓ እንዳትቀር ዳርኳት ፍቅሬ እንዳርኳት እያልክ እንዳትቀር ማለት ነው። ያው ማለት ሰውየው ፈቃደኛ ከሆነ ሚዜ ሊያደርግ ይችላል። አይታወቅም እኮ ቦጋ ነው ማለት ነው። እኔ ግን አይኔ ያለው አበባው ላይ ነው። ቤተሰብ አበባው ላይ ነው ማለት ነው እና ይሄን ነው ማለት የምወደው ፅጌ መች ለማንኛውም፣ አዎ እንደዚህ ነው ደግሞ ዶክተር አብይን የመሰለ ካገባ ይቀር። እንደገና ደግሞ ብስል ያለ ምራቁን ዋጥ ያደረገ እንደዚህ በቃ ሁሉም ነገር በመዝለል አይደለም ብሎ ከአሁኑ ምክር የጀመረ መምከር የጀመረ እ እንደዚህ ሰከን ያለ ሰው መምረጥሽ በጣም ዳኒ እንግዲህ ተሸንፎ አሁን እጅ ወደ ላይ ብሎ ሽንፈቱን መቀበል አለበት በቃ መቀበል ነው ያለበት፣ ዳኒ ማለት ነው። ወደደም ጠላም መቀበል አለበት። ይሄን ነው ማለት የምፈልገው። ቤተሰብ ላይክሽር ሰብስክራይብ ማድረጋችሁን አትርሱ ማለት ነው ውዶቼ። የዶወል ምልክቷን አጥቁሯት ማለት ነው። አብረን እንዘልቃለን። ድጋፋችሁ አይለኝ። እወዳችኋለሁ። ነገ የዳኒን የመልስ ምት እስከምናይ እንግዲህ ቸኩለና እንመጣበታለን ማለት ነው። እወዳችኋለሁ። ባይ ባይ